አህለ ወሰህለን እንዴትናችሁ ሰላም ናችሁ ውዶቼ? ካም በኋላ እንግዲህ በየወሩ መምጣት በየሳምንቱ መምጣት የለም። አላህ ካለ በየቀኑ ካላለ ደግሞ በየሁለት ቀኑ እንመጣለን። ካላለ መለው ቀኑ ነው እሺ እንተማ አይደለም እና ምንድነው ዛሬ ፏ ብያለው ባይዘው ዛሬ የደስታ ቀን አይታይም። ሙሉን ባሳያችሁ ደስ ይለኛል። ሞር የዩቲዩብ ስታንዳርድ ደግሞ ብዙም አያሳይም እና ሁለት ቀን ሶስተኛ ቀኔ ነው ሶስተኛ ቀን የቆየሁበትን ምክንያት ምለቀው ነገ ነው ብዬ ነው የማስበው። እና የቆየበት ምክንያት የሃኛው ቪዲዮ ከወር በኋላ ስለለቀቀ ነው። ብዙ ሰው ጋር አልሄደም መቶ ምናምን ሺህ ሰው ያየው እና ሌላ ጊዜ ሁለት መቶ ሺህም ሶስት መቶ ሺህም ስለሚታይ ሁሉም ጋር ቢደርስ አሪፍ ነው፣ ይሄ ፓርት እንዲገባው ማለት ነው። እና ዛሬ ያባለፈው ምን ነበር ያላችሁ ባጭሩ ሳስረዳችሁ ገብታችሁ ዩዝ ከቻላችሁ ያው፣ ካሜራ ከተመለስም በኋላ የሁለተኛ ቪዲዮ ነው እና ባለፈው ምን ተፈጠረ የኢክራምን አባት ልተዋወቃቸው ሄድኩኝ። መታወቅ የነበረብኝ በፊት ነው ግን፣ አሁን አጋጣሚ ነገራቶች እየመረሩ ስለመጡ ልተዋወቃቸው ሄድኩኝና ምን ተፈጠረ በሉኝ። አባትየው ምንም አያውቁም ስለ እኔ እና ስለ እሷ ግንኙነት። ጀስት አስ ፍሬንድ ስራ እንደምሰራ ነው እንጂ የሚያውቁት ትዳር፣ ፍቅር፣ ምና ምናምን ነገር የሚያስቡት ያው ሌላ ፆታዊ ነገሮችን የሚያስቡት ከውጭ ካለው ልጅ ጋር እና ከእሱ ጋር በደንብ ዲፕሌይ ያወራሉ፣ ምናምን ነገር ያው ማቹርድ ነው ይመስለኛል፣ በደንብ ነው የሚግባቡት። ከእኔ ጋር ግን እንደዚህ አይነት ወሬ የለንም እና ሄጄ ያው እኔ የሚያውቁ ምናምን ነገር ነው የመሰለኝ፣ የሚያውቁ ስለመሰለኝ ሄጄ ነበር። ግን ምንም ነገር አያውቁም። በቃ አሴ ፍሬንድ ቪዲዮ አብረን እንሰራለን፣ በቃ እነሱ የሚያውቁት ይሄንና ይሄን ብቻ ነው። ቪዲዮ አብረን እንሰራለን፣ ጊዜያዊ ነገር ነው፣ ከዛ ያልፋል በቃ የሚያስቡት እና እስክት ድረስ ከኔ ጋር እንዳለች እንደምንሰራ ነው የሚያውቁት። አሴ ህፃን ልጅ ነው ያዩኝ እና ምንም ቁም ነገር ላወራ አልቻልኩኝ። ምክንያቱም እነሱ የሚያስቡት ሌላ ስለሆነ እንደ መጥፎ ነገር ካሰብኩኝ ከዛ ልጅ ያረቃታል ምናም ነገር ብለው ከኔ ጋር የመጀመሪያ ግንኙነታችንን እንዳላበላሽ መርሃባ ብዬ ነው የወጣሁትኝ። እና እሷን ጠይቂያት ነበረ ያው እሷ የመለሰችልኝ መልስ ምንድን ነው፣ አላወራንም፣ ስለ አንተና ስለ ጉዳይ አላወራንም፣ ቀስ ብዬ ነግረዋለሁ ብዬ አለችኝ። እኔ ደግሞ ነገራ እንደጨረሰች ምናም ነው የማስበው። ኢቨን እስከ ሽማግሌ እስከ መላክ ምናምን እያሰብኩ ነበር ያው በቃ ማግባት አለብኝ እኔም፣ ሳስበው ጊዜም ዝም ብሎ በቃ ሰው አይን ውስጥ የገባ ነገር ጥሩ አይደለም ብዬ ግን አልነገረቻቸውም። እና ዛሬ ምንድን ነው ካላችሁኝ፣ ዛሬ ውሳኔሽን አሳብቅኝ አልኳት። ቀን ነው እና ዛሬ ውሳኔው ያለ ስነግረኝ እየመጣች ነው። ያው የሚያምር ቦታ ነው ያለሁት። እኔም ፋልኩትኝ፣ ለዛ ነው ውሳኔው አሪፍ እንደሚሆን እርግጠኛ ነኝ። እና ቀጣይ አብረን እንደምንሰራ በደንብ እንለቃለን፣ በየሁለት ቀኑ ምናምን አሪፍ እንደሚሆን እርግጠኛ ነኝ። አሁን ምንድን ነው ሀሳቤ ልክ ከወሰነች በኋላ አሪፍ ከሆነ በኋላ ራት የሚገርም ራት አለን ራታችን ፎ አድርገን እንበላለን ምናምን በ አሪፍ ጊዜ ይሆናል እናንተም ፈይ ተገላገልን እንድትሉ እኔም ተገላገልኩ እንድል እኔ ራሴ ትንሽ ደክሞኛለን ሰልችቶኛለም እና ተገላገልኩ እንድትል ውሳኔያቸው ውሳኔዋን ትነግረናለች ግን ሰብስክራይብ ማድረግ እንዳይረሳ ሁለት መቶ ሺህ ዛሬ ደስታ ቀን ነው ሁለት መቶ ሺህ ቀጥታ ነው የምንገባው ኮመንት ማድረግ እንዳትረሱ ቀጣይ ደግሞ ቶሎ ቶሎ ቶሎ እንዳመጣላችሁ ደግሞ ያለውን ነገር በመቅረጽ ስለተስማማን ማለት ነው። ከእሷ ጋር ያለውን ውሳኔ እንዳለ ስለተስማማን ብዙም አይደብራትም ቀርጻለሁ በደንብ ሶ ከቻላችሁ ሰብስክራይብ፣ ላይክ፣ ኮመንት እንዳይረሳ፣ ሼር ማድረጋችሁ እንዳትረሱ። ከወር በኋላ ስለሆነ የመጣንበት ይህ ከዑምራ መልስ ሁለተኛ ቪዲዮ ነው። ከዑምራ መልስ ሁለተኛ ቪዲዮ ነው። ላይክ ሰብስክራይብ እንዳይረሳ ጋይስ ሁለት መቶ ሺህ እንገባለን። እንጠብቃታለን፣ እስክትመጣ ድረስ ጠብቁን። እወዳችኋለሁ ጋይስ ጋይዝ እንግዲህ ሎኬሽን ቀየርኩኝ፣ ምንም ማድረግ አይቻልም። ውስጥ ነበርኩኝ ውጭ ወጣሁ፣ ምክንያቱም ትንሽ አረፈደች እና እንደ መምሸት ነገር አለ። ውስጥ ላይት በደንብ አይታይም፣ ለመብላት እንጂ ለመቅረጽ አይመችም። ግን በቃ ለመብላት ስንገባ እዛ እንቀርጻለን እና እየመጣች እየጠበቅኳት ነው አሁን ደርሻለሁ ብላለች። ከዛ የፈጣን አስተካከልኩት ቦታውን ነ

ምናልባት ወይ አየሩ ይሆናል ወይ እንትን አራተኛ ፍሎር ላይ ስላደረጉት ነው። ሰዓቱም ሊሆን ይችላል። ገና ነው የሚያምር ግን ነው። አዘግቼው ነው እየሰክስ ነበር እና ባለፈው አይዮስ አዛ ምንድን ነው የናንተ ነገር? ወስኑ የታባቱ አይነት ነገር ያየሁት ኮመንት ነው። በጣም ወዳጅ አልፎ አልፎ ጠብ ጠብ ነው የሚደባበት ኮመንት እንጂ ቀን ይባላል መቃረብ ነው። አዋቂ ጠፋና ታዋቂ ይበዛል አታዋቂ ታዋቂ እየጠፋ ታዋቂ በዛና፣ ከዛ ሁለቱም የታበቁት ጃይል ናቸው። አንዱ አንተን አታቅም ብሎ ይሰድበዋል። ሁለቱም እኮ ጃይል ናቸው። ሰው ፊት ቆሞ ማለት ነው። ወላ አላህ ምንም ማማራል ገንጂ ትክክለኛ አሊሞች አማኞች፣ ምናምን መስጂድ ቤተክርስቲያን፣ ምናምን እኮ ናሉት። ወላ ወሬ ነው። ምርጥ አባት ምናምን ስማርት አባቶች ምናምን ሆነው ለልጃቸው አፈር እየበሉ ነው። ምርጥ ምርጥ ሰዎች ማለት ነው። ግን እዚህ ሚዲያ ላይ እንጫረሳሉ። አላህ ሄደ ይስጥ ሁሉም በጁ ስለሆነው ሁሉም ቀላል እና አዲስ አበባ ተቀይራለች። ዛሬ አንዴ ከፎቅ ላይ ማለት ከላይ ሆነ አሁን ወላ ታን ማውራ በጣም ወላህ ትንሽ በቃ እስከሚሰራ እስከሚሰራ ያለው ሀሰን ነው የሚያስጠላው። ወላይ ውጭ ያላችሁ ሰዎች የሰላሙን ሁኔታ አላህ ነው የሰላሙን ሁኔታ አላህ ነው የሚያውቀው። እኔ አይመለከተኝም። ፖለቲካ ውስጥ አንገባም። ከዘር ከሃይማኖት፣ ከፖለቲካ የጸዳ ነው። ግን ምንድነው በጣም ያምራል ሲታይ። ወላሂ ይሄ ህንጻ በዝቷል። ህንጻ እየቆመ ነው፣ ሰው እየተኛ ነው ዋናው። እሺ አንተ ገባሁ የታለው እንዳትል፣ ኧረ አልገባሁም። ሰው እየተኛ እንቅልፍ እኮ ነው

ኢትዮጵያ እሱ በጣም ዋጋ የከፈለለት ቤተሰቡ በቃ በተለይ እኔ ማለት ትችላለህ። የመጀመሪያ ልጅ አይደለሁ እና በቃ ይሄ ከምታስበው በላይ ነው ዋጋ የከፈለልኝ እና እኔ ለማሳደግ በቃ ብዙ ነገር እንትን ብሏል እና ያው እንደ አባትም እንደ እናትም እንደ አማካሪ ጓደኛም እንደምንም እንደ ወንድምም ነው እና ከድሮም የሆነ ነገር ካለ ንገሪኝ ነው የሚለው። በግብጽ አባ እና በቃ የሆነ ጊዜ ላይ በጣም ተጭኖኝ ለምንድነው የሆነ በቃ ይሄ ከማይሆን ሰው ፍቅር ይዞኝ ነገር የለም እንደዛው ሁላ መስሎት በቃ የሆነ ከማ እኔ ማለዶ መስሎች ከሆነ የሆነ ሰው ወደሽ ምናምን ከሆነ ነገርኝ እኔ ምንም ይሁን ምንም ይቀበሻል ምናምን ብሎኛል፣ ማለት ነው እና ከዚህ በፊትም በግድ ከመጀመሪያ አያምንበትም። በርግጥ እዚሁ ሰርቶ እንትን ማለት ምናምን ነገር ደስ ይለዋል። እዚሁ ነው ይሄ በቃ ይችላል እና በቃ ግን በግድ አሰማሁት በቃ ስለማይሆን ምናምን እዚህ ያለው ነገር እዛ ሄድ ምናምን ምናምን አልኩት ማለት ኦኬ፣ በፊቱ ነው የምትይው? አአ የበፊቱ ነው ከምን ነገር እና አሁን ላይ ደግሞ ከዛ በቃ በጣም ለወረው ሞከርኩኝ ላስረዳው ምናምን ያለውን ነገር ያኛው እንደማይሆነኝ ምናምን አይነት ነገር የለም ከዚህ ላይ ደግሞ እዚህ ደግሞ በቃ እኔ አንዳንዴ ህይወት ባሰብነው መንገድ እንደማይወስደ ምናምን ነገር እንትን አልኩትና እና በቃ እንደ ጓደኛዬም ነው ምናምን ታውቃለህ። ይህን ነገር እኔ ደግሞ በጣም እንደማከብረውም በጣም እንደምወደውም ታውቃለህ። ምክንያቱም ለእኔ በጣም ዋጋ ከፍሎልኛል። በቃ ከዚህ በፊትም የነገርኩ ነገሮች አሉ፣ ያልነገርኩም ደግሞ ብዙ አይነገሩም። በ ይሄ ሄዳላ በነገርላ ላታምናቸው የምችላቸው ብዙ ነገሮች አሉ። ብዙ ዋጋ ከፍሏል። በተለይ ማዘር ካለፈች በኋላ ምናምን በቃ ልክ ምንድን ነው ያለው ነገር እስከሚስተካከልለት ብቻ ብቻውን ነበር የነበረው የዛን ሰዓት ላይ እና በቃ ላይ በቃ እንደ እናት ወጥ ሰርቶ ምን ብሎ ምን ብሎ ነገር ነው ያሳደገኝ ብቻውን ማለት ነው። እና ስራ ቦታ ሁላ ይዞኝ ይሄድ ነበረ ልጅ እያለሁ ገባ እና በቃ በጣም በቃ ለእኔ ብዙ ትልቅ ቦታ ያለው ሰው አባቴ በዚህ ምድር ላይ በቃ ቦታ ያለው ሰው ማለት እሱ ነው እና የእሱን ሀሳብ እና በቃ እኔ በቻልኩት መጠን በምንም ነገር ቅድሚያ የምሰጠው ለሱ ነው የሆነ ነገር ብፈልግ እንኳን ሀሳቡን እነግረዋለሁ እንጂ የሚወስንልኝ እሱ ነው ማለት እኔ እሱ ውሳኔ ይሳሳታል ብዬ ምናምን አላስብ እሱ እሱ ካመነበት ባረገው ራሱ አይ አባቴ አርጉ አባቴ ብሎ ነው ብዬ ነው እንትን ብሎ አንዳንዴ እሱ እሱን ተቃርኝ ምናምን የሆነ ነገር ባረግና ፌል ቢያረግብኝ ከሱ ምክር እንዳልሰማው ምናምን ስለሚሰማኝ በጣም ነው የሚደብረኝና ምንም ነገር ምንም ብወስን በቃ ዋና የሱ እጅ አለበት። የሱ ሐሳብ የእኔ በቃ የሆነ ሂንት ነው የምሰጠው እንጂ የሚወስንልኝ ምናምን እሱ ነው። ያው ካባቴ በላይ መቼም ማንም ማምነውም ለእኔም ጥሩ ይመኝልኛል ክፋ ያስብልኝም ብዬ የማስበው ሰው እሱ ነውና አሁን ምነግርህም ውሳኔ የሱ ነው የሚሆነው። እኮ በቃ ለዛ እኮ ነው ተማከሪ አልኩሽ። አዎ እሱ ደሞ የሚያስፈልግሽን ስለማያውቅ እርግጠኛ ነው እኮ እሱ። በቃ የሱ ያመነበትን ነው እኔ የማደርገው። አዎ ለሱ የለቀኩት እኔም። መቼም ከአይኑ እንድትርቂ አይፈልግ አይፈልግ። አዎ ስለዚህ እሱ አይፈልግም፣ ግን ያው ከአወራሹ አ ነገር ያለው በጣም እንትን ብሎበታል። በጣም ብዙ ነው ያወራ፣ ነው እና መጨረሻ ላይ አይሆንም ይቅርብሽ ብሎ ይል ማለጃ ወቁት እዚህ አንተ እ? እዚህ ያለው ነገር ይቅርብሽ ማለት ምኑ ከአንተ ጋር ያለው ነገር በጣም አይሆንም ባልቻ የምርሽ ነው እና ነው ደግሞ ከሱ ሐሳብ አለው የምርሽ ነው ያለውን ነው ያሳለፈው ሁሉ ነገር ሹና። ከዛ አይሆንም አለ። አዎ የሕፃን ስራ ነገር መሰራ መጀመሪያውኑ ለምን አላሰበም ምናምን ስልም አልተዋጠበት እንደሪስ ይሁን አላቅም አላመነበትም። ብቻ በኔና ባንተ ነገር አላመነበት። ከዛ አንቺም አሁን የውሉ ነገረችን ነው ማለት

ተለያዩ ሲባል አረ ሰው ምን ይልናል? እሺ የኛ ሲሆን የሰማ ሰው ምን ይልናል? ዝም ብላለቅ ሰማም ነኝ። ልሂድ ካልሽኝማ በቃ በለሽ ከተነሳሽማ ይሁን እንጂ ሌላ ምን ላለው ደግ ደጉን እመኝልሻ አለው። ሰላም ይሆንልሽ፣ ይሳካልሽ ኑሮ ያፈቀርሽውም ሰው